ዝሙቱ ደግሞ ከምንም በላይ የሚያስጠላ ከዘመዶች ጋር፣ ከእህቶች ጋር፣ ከአውሬዎቹ ጋር፣ ከጅቡ ከውሻ ከእንስሶች ጋር አለ ታውቃለህ። እኔም ስታረቅ ይህን ሲፈጽመው አላውቀውም። የሰፈሩ ያሉ ፋርማሲዎች እና ክሊኒኮች የሚሰሩት ጉድ ተወርቶ እራሱ አያልቅም። ግድ ነው መታረጋቸው፣ ሳይፈል አይደለም። አይደለም፣ መጀመሪያ መንፈሱ ይገባል እነሱ ውስጥ፣ ከገባ በኋላ ራሳቸውን ይሴጣሉ። ታዲያ ማቆም ካለባችሁ ፊልሞች ውስጥ ወገኖቼ፣ የሆረር ፊልሞች እኔ ግን ሲገለው፣ ማን ማይናገር አውጥቶ መቀበር ነው። ገለሃል ግን? አዎ ሱን ቢያንስ ባልሳሳት ከአስር በላይ ይሆናል። ሰላምና ጤና ባላችሁበት ቦታ እንደተለመደው ብዝት ይበልላችሁ። ፈጣሪ በድብቅ የጸለያችሁትን፣ ያነባችሁትን፣ ያለቀሳችሁትን ለቅሶ በግልጥ ከፍሏችሁ በእናንተ ቤት ምስጋና ነው ያብዛቦ። ለእኔም ለእናንተ ምለና ተባቢን ብያለሁ። እንዴት ናችሁ የተወደዳችሁ ቤተሰቦች? ናፍቃችሁኛል። አላፈኳችሁ። ታዲያ በዛሬው መርሃ ግብራችን ወገኖች ይሄ የምትመለከቱት ኮርሳ የተባለ ወንድማችን እድሜውን ሁሉ ከአጋንንት ጋር ያሳለፈ ወንድም ነው። ከልጅነቱ ጀምሮ ከሶስት አመቱ ጀምሮ እስከ 18 እስከ 19 አመቱ ድረስ ከቤት ሳያወጣ ዘመኑን በሙሉ ጨለማ ቤት ውስጥ 99 የሚሆኑ ክፉ አጋንንት ከአያቱ ውስጥ ወጥተው እሱ ውስጥ ገብተውበት በነበረበት አካባቢ እንደ ንጉሥ ይታየ ነበረ። በጣም ብዙ አሰቃቂ የአጋንንቱን ዓለም አጀንዳ ይፈጽም የነበረ ሰው ነው። ታዲያ እሱ ከዛ ዓለም ከወጣ በኋላ ወገኖቼ ለእኛ ትምህርት የሆነን ዘንድ እዛ አካባቢ ይደረጉ የነበሩ ምናልባት እኛ ወጣቶች አሁን አለርት ልንሆንባቸው የሚገቡ አንዳንድ መሰረታዊ የሆኑ ነገሮችን አንስቷል። እነሱን እንመለከታለን ማለት ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብና ላይክ በማድረግ ይህንን አስደናቂ ቤተሰብ ይቀላቀሉ። አስቀድመን ወገኖቼ ስለ ዲመን ጌትዌይ እናወራ። ዲመን ጌትዌይ ማለት አጋንንትን ወደ እናንተ የሚስብና አጋንንት በእናንተ ህይወት ውስጥ ፈንክሽን እንዲያደርግ ስራ እንዲሰራ የምትፈቅዱለት እናንተ እንኳን የማታውቁት የፍቃድ ማህተባችሁ ማለት ነው። እንግዲህ እንደምታውቁት ወገኖቼ አሁን የሆነ ቆሻሻ ነገር ብቀባባ ፊቴን ብቀባ ምናምን ብለቀለቅ ባይ ዲፎልት ምን ይወረኛል? እስቲ ዝምብ በሉ ወገኖቼ፣ ዝምብ ይወረኛል። ለምን? ለዝምብ ጌትዌይ ስላዘጋጀውለት እኔን ይወረኝ ዘንድ ፍቃድ ሰጠት። ፍቃድ የሰጠት ግን ና ብዬ ጠርቼ ነው እንዴ? አይደለም። ነገር ግን ዝምቡ የሚፈልገውን ነገር እኔ ላይ ስላስቀመጥኩ ዝምቡ ባይ ዲፎልት ምን ይላል ማለት ነው፣ ይመጣል ማለት ነው። ወገኖቼ በጣም ብዙ ወጣቶች፣ በጣም ብዙ ወጣቶች አጋነንት በእነሱ ህይወት ውስጥ ፈንክሽን እንደሚያደርግ አያምኑም። አጋንንት አለብህ ቢባል እንደውም ሊመታችሁ ይችላል ሰው። እንዴት ብጥንቀኝ ነው እኔ አጋንንት አለብህ። እንግዲህ አጋንንት ወገኖቼ እናንተ ውስጥ ገብቶ ከሚሰራው ይልቅ እናንተ አካባቢ ሆኖ የሚሰራው እናንተን ከእናንተ ውጪ ሆኖ አሳምኖ በገዛ እጃችሁ ቢሏ ሰጥቷችሁ ራሳችሁን እንድታጠፉ። ለዛ ነው ወገኖቼ ወጣቶቻችን፣ አሁን እየመጣን ያለን ጄኔሬሽኖች ወገኖቼ ያልሞትን ነገር ግን ይሞትን እምንራመድ ነገር ግን ተስፋ ቢስ ሲሆን እያደረገን ያለው ለመሰላችሁ አሁን በመጨረሻው ዘመን ስለሆነ እየኖርን ያለ ነው። ዓለም ልታበቃ ወገኖቼ፣ ምድር አርጅታ በቀኝ ሂዱልኝ እያለች ባለችበት ጊዜ ሰይጣን ባለው አቅም በሙሉ በሙሉ ነው እየሰራ ያለው። ታዲያ ወገኖች አቅሙን በጣም አጠናክሮ ሲጠቀም የሚጠቀምበት ስትራቴጂ ውልጊዜ ነው የምነግራችሁ፣ አንድን እስረኛ ከእስር ቤት እንዳያመልጥ ምትፈልግ ከሆነ ዘላለም ግዞተኛ ማድረግ ከፈለግ፣ እሱን እስር ቤት ውስጥ እንዳለ በተቻለ አቅም እንዲያውቅ እንዳታደርጉ። እንዳውም እስር ቤት ውስጥ ሲሆን ኖርማል ሕይወት ውስጥ እንዳለ በቃ ገብቷቸዋል። በቃ የሆነ ኳስ ሜዳ እንዳለ፣ የሆነ ካፌ እንዳለ አሳምነው። ለምን እስር ቤት ውስጥ እንዳለ ካወቀ ለመውጣት ይጣጣራልና። ታዲያ ወገኖች ዋን ኦፍ ደግ ግሬተስት ጌትዌይ የዲመኖች የአጋንንቶች የእናንተ የውድ ውስጥ ለመምጣት የሚጠቀሙበት ዝሙት ነው ወይም ደግሞ ስጋዊ ስሜታችሁን በመጠቀም ታዲያ ወገኖች ወንድማችን ኮርሳ በዳዳ አንድ ነገር ይናገራል ማለት ነው የአጋንንቱ አለም ወይም ደግሞ እሱ ላይ የሰፈሩት ክፉ መናፍስታት ምን እንደሚያስደስታቸው በዋናነት ሲናገር ዝሙት ነው ይላል ወገኖቼ ቅድም እንደነገርኳችሁ ነው አጋንንት የሚፈልገውን ነገር የምትለማመዱ ከሆነ ወደታችሁም ጣላችሁም በአጋንንት አለም ወይም ደግሞ በዲመን ተጽዕኖ ስር ናቸው። ወገኖቼ ታዲያ ወገኖች የማይፈልገውን ነገር እያስደረጉት በኋላ ላይ አሰማችኋለሁ። በጣም የሚሰቀጥሩ ነገሮች ማለት ነው ሲያደርግ እንዳያቅ ነገር ግን አድርጎ ከጨረሰ በኋላ እንዲያቅ እያደረጉት፣ ደግሞ የራሱን አይምሮ በራሱ አይምሮ ቶርች እንዴት እንደሚያደርጉት እንዴትስ ከውጭ ቆመው እሱ ያን ነገር ሲያደርግ እንደሚደሰቱ ተመልከቱ። ይህንን ስሰሙ ወገኖች ቅጥ የማሰማችሁን ነገር ስትሰሙ እንድትነቁ ነው። በቃ አንተ ስልክ ላይ የሆነ ነገር እያየ ተደብቀ የሆነ ነገር ራስን ስታስደስት ወይም ደግሞ የሆኑ እህቶች ላይ ተንጠልጠለ ወጥተ ከአንዷት ወደ አንዷት እንደ ጦጣ ስዘል ማን ባንቴወት ፈንክሽን እንዳደረገ እንድታቅ ስለምፈልግ ነው። ተመልከቱት። ኮርሳ ያለንን ነገር ዝሙት። አዎ 15 ዓመት ሆኜ ነው ዝሙት ላይ መሰማራት የጀመርኩት። የዝሙት ስራ ላይ ነው ክርብታለሁ። ዝሙቱ ደግሞ ከምንም በላይ የሚያስጠላ ከዘመዶች ጋራ፣ ከይቶች ጋራ፣ ከውሮዎች ጋራ፣ ከጅብ፣ ከውሻ፣ ከእንስሶች ጋር አለ ታቃለን። ይህም ስታረግ ይህንን ሲፈጽመው አላቁም። ልክ ፈጽሜ መንፈሱ ሲሄድ አቋል በአካል ይታወቀኛል። ግን ሁለመናው ይቆጣጠራ። ሲቆጣጠር ምን እንደሚያደርጉ አላውቅም። ግን እዛ ስፍራ ሆኖ

ከነሱ ጋራ ነው። ትንንሾች ናቸው። ተወልደ የሚፈልጉ ነገር ያደርጋል። እነሱ ያውቃሉ በደንብ ነው። በላ ውስጥ ይገባል። መታረጋቸው መንፈሱ ይገባል። በኋላ ራሳቸውን ይሰጣሉ። በመንፈስ ነው። እንግዲህ እንደሰማችሁት እኔ ይህንን ነገር በማደርግበት ሰዓት ላይ አለን ኮርሳ ቆመው ይስቃሉ አጋንንቶቹ ይደሰታሉ፣ አለ ወገኖች። ይውላጁ አጋንንት የሚደሰትበትን ነገር እያደረጋችሁ የምትደሰቱ ከሆነ በቀኑ መጨረሻ እናንተ ልትጠፉ፣ አጋንንት ደግሞ እናንተ ሊያጠፋችሁ መንገድ ጀምሯል ማለት ነው። አሁን ከተመለከታችሁ ወገኖች፣ አገራችን ላይ በጣም አዋጭ ቢዝነስ እስፔሻሊ ደግሞ ኮንዶሚኒየሞች አካባቢ ያሉ ክሊኒኮች፣ ፋርማሲዎች በዋናነት እናንተ የሚሸጡት መድኃኒት ምንድነው? የታወቀ ነው አይደል? ፕላን ቢ የሚባሉ ኪኒኖችና ኪኒኑ ነው የሚባለው። እሱም ወገኖች በውስጣችሁ የጸነሳችሁትን ጽንስ በቀኑ መጨረሻ የሚያሰናብት ኪኒኖች ነው የሚሸጠው። በየሰፈሩ ያሉ ፋርማሲዎችና ክሊኒኮች የሚሰሩት ጉድ ተወርቶ ራሱ አያልቅም። ኔዛ ውስጥ አልገባም። ጎመን በጤና ወገኖች፣ የምታውቁ ግን ታውቃላችሁ። ይሄ ለምን ሆነ ሲባል ወጣቱ ራሱን መግዛት የማይችል ነገር ግን ጀስት በቃ ስጋዊ ስሜቱን ማስደሰት ስለፈለገ ብቻ የሆነ ነገር የሚያደርግ የሚመስለው ነገር ግን የሆነ አጋነንት የተቆጣጠረው እንደሆነ ያልገባ ብዙ ወጣት አፍርተናል። እንድትነቁ ነው ወገኖች፣ ይህንን ቪዲዮ እየሰራሁላችሁ ያለሁት። ስለዚህ ኔክስት ታይም በቃ የሆነችን እህት አመቻችተ ምና እሷን ልቆረጠማት እኮ ነው ልበላት እኮ ነው ምናም ስትል የሆነ አጋነንትም አንገትን ይዞ እየቆረጠመና እየበላ እንደሆነ እንዳትረሳ ነው ወገኖቼ። አንጂም ልክ እንደዚሁ ታዲያ ወገኖቼ ወንድማችን ኮርሳ በነበረበት ቅድም ባሰሟችሁ በሚያደርጋቸው ነገሮች ውስጥ የተጎዳው ጉዳት የሚብራራ እንዳልሆነ ሲናገር እኔ በጣም ማለት አንደኛ አሳዘነኝ፣ ሁለተኛ ደግሞ አጋንንትን በጣም እንድጠላው አደረገኝ። እኔ ፐርሶናሊ ከዚህ ቪዲዮ ላይ የወሰድኳቸውን ነገሮች ነው ምነግራችሁ የተማርኳቸውን ማለት ነው። በቃ በተቻለኝ አቅም አምላኬን ለማስደሰጥ በተቻለኛ አቅም ደግሞ ከሰይጣን ዓለም እና መንግስት ከዚህ ዓለም ውጥንቅጡ ከወጣ ከተበላሸ መርዛማ መርዛዊ ሲስተም ውስጥ ለመውጣት በደንብ መጠንከር እንዳለብኝ ነው የተማርኩት። ምናልባት እናንተንም ካስተማራችሁ ሰቀቀኑን ተመልከቱት እና ከሁሉ በላይ ያዘንኩት ገና የስምንት ዓመት አካባቢ ይመስለኛል ባልሳሳት የእኔ የታናሽ ይታችን፣ እሷ ጋር ግንኙነቱ አርኬ ደሞን በላይ ሲያይ እሷም ደሞ አንበራ ሲታይ ያዘነች። እስከ ዛሬ ድረስ ከውስጥ አይተፋም። እስከ ዛሬ ድረስ በጣም ያዘነች እኮ ምን በላ። ለምን ገና ልጅ ነች፣ እኔም ልጅ ነኝ። እዚህ ላይ ደሞ ኢየሱስ ሲቀቅ፣ እስከ ዛሬ ድረስ ከውስጥ አይተፋም። እስከ ዛሬ ድረስ ማለት ነው የምትሰቃየው። ነገር ይሄ በሙሉ ሲሆን ቤተሰቦችም ልናገሩ አይችሉም። ለምን መንፈሱ መረጠ ማለት መንፈሱ በጣም ስለሚፈሩት እንደ ክብር ነው የሚመለከቱት። የማንም ሴት የማንም ልጆች ታዋቂ የተባሉ ልጆች የሀብታም ይሄ የተባለ ከኔ ጋር ከፈሰሞ እንደ ትልቅ ነገር አርጎ ነው የሚቆጥሩ። በዛ ሰፈር በዛ አገር ላይ ይሄ በዚህ መንፈስ ለሚተዳደሩት ማንም ሰው ማንም ሰው በዚህ ነገር ላይ እደሰታለሁ እና ደስ ነው የሚላችሁ። መንፈሱ መረጠ ማለት እድለኛ ነው የሚባል በጣም እንኳን ያገባች ሴት ራሱ አብረን እንዲህ አይነት ፈጽማለሁ ስሎ ባሉ ደስ ላል ለምን በዛች ምድር ላይ አለቃው ሱ ስለሆን የፈለገ ሰው አንስቼ ሲገለው እንደፈለገ ረግቼ ሲል ማንም አይናገርም። ከሁሉ በላይ የሚገርመኝ መንግስት ራሱ እዛ አካባቢ ፖሊስ ይመድባል። እስከዛሬ ድረስ ይመድባል። ፖሊሱ በየጊዜ ሰኔ 30 ላይ ፖሊሶቹ ይመጡና ይጠብቃሉ ሰው እንዳይሞት። አዎ ሰው እንዳይሞት። እኔ ግን ሲገለው ማንም አይናገርም። አውጥቶ መቀበር ነው። ባልሳሳት ከአስር በላይ ይሆናል። ለምን ይህን ሰው መግደል እፈልጋለሁ ካለ ጭጭ ነው የሚያረብ። ለምን? ደሙ ነው የሚያስፈልገው ነው የሚል ማንም ሰው አይጠይቅም። ማንም አይጠይቅም። ለምን አምላኩ መርቷል ነው የሚባለው። ሌላው ሁለተኛ ጌት ዌይ፣ ጌት ዌይ ነግሬያችኋለሁ። አጋንንትን ወደ እናንተ የሚያስገባና ሳታቁት በሱ ቁጥጥር ውስጥ እንድትሆኑ የሚያደርጓችሁ ነገሮች አሉ። ሌላኛው ኮርሳም የተናገረው እኔ ከዚህ በፊትም በጣም ብዙ መጽሐፎች ላይ ያነበብኩት ዲያብሎስ የሚሰራበት አንደኛው መንገድ ማስደንገጥ ይባላል። ይሄ ማለት ወገኖች፣ ጃምፕ ስኬር ይሉታል ፈረንጆቹ። እናንተን ድንገት በማስደንገጥ ውስጥ የሚተላለፍ ስፕሪት አለ። በደንብ አስተውሉ። እናንተን ድንገት በማስደንገጥ ውስጥ ስትደነግጡ የሆነ ነገር እንዲተላለፍባችሁ ማድረግ ይቻላል። በነገራችን ላይ በሌላ ቪዲዮ እናወረዋለን። እሱ ካያችሁ፣ እናቶችም አይደል፣ እኛ ሀገር ከተመለከታችሁ ህፃናት ልጆች፣ እነዚህ ጨቅላዎች ምናምን አታስደንግጧቸው ይባላል ሲባል ሰምታችሁ አታውቁም? አታስደንግጧቸው አጋንንት ይገባባቸዋል፣ ይባላል። ካልሰማችሁ ጠይቁ ቤተሰቦቻችሁን። በቃ ድንግ አታስደንግጧቸው። ይሄ ወገኖቼ ድንጋጤ ሰደን ፊር አጋንንቷ አለም በጣም የሚጠቀምበት ነገር ነው። ሆረር ፊልም የምትመለከቱ ወንድምናቶቼ አምቴሊንግ ወገኖቼ፣ እኔም በዛ አለም ቁጥጥር ውስጥ ነበርኩ የሆነ ሰዓት። እውነቴን ነው የምላችሁ ከሆረር ፊልም ውጪ ብዙ ደስ ብሎኝ የማየው ፊልም አልነበረም። የሆኑ ጊዜያቶች ላይ ሀይ ስኩል ጨርስ አካባቢ ባለበት ሰሞን ማለት ነው ሆረር ፊልም በቃ ይሄ የመንፈስ ፊልሞች ምናምን ይሄ ዞምቢ ምናምን አይደለም እሱ ብዙም አያስደንቀኝም። ነገር ግን የስፕሪት ኮኔክትድ የሆኑ ፊልሞች አሉ አይደል ሆሊውድ ውስጥ የሚሰሩ በጣም ነበር ማየው ማለት ነው። ብቻዬን ሆኜ ነው ማየ እና ወገኖች፣ ሌላ ጊዜ እነግራችኋለሁ። ከፍተኛ የሆነ ብሬን ዳሜጅ የአእምሮ ጤና መቃወስ እንዲሁም ደግሞ ስፕሪቹዋል የጎዳይ ነገር የሚብራራል ምናልባት ፊልም ከነጭራሹ እንኳን ባታቆሙ አትሊስት አስፈሪ አስከፊ አሰቃቂ አጋንንት በጣም የሚጠቀምባቸውን ነገሮች እየቀነሳችሁ እየቀነሳችሁ የሆነ ሰዓት ላይ ከነጭራሹ ፊልም አቆማችሁ በመጽሐፍ በማንበብ የምትደሰቱ ሰዎች እንድትሆኑ ማድረግ ትችላላችሁ ታዲያ ማቆም ካለባችሁ ፊልሞች ውስጥ ወገኖቼ የሆረር ፊልሞች በተለይ ደግሞ ሆሊውድ ውስጥ የሚሰሩ ስፕሪት ኮኔክትድ የሆኑ ከመንፈስ ጋር የተገናኙ ሆረር ፊልሞችን በደንብ አድርጋችሁ ነው ማቆም ያለባችሁ እንደም አንድ ቅርብ ጊዜ የወጣ ሲነር የሚባል አንድ ፊልም አለ ሙቪ አለ ሲተዋወቅ ሰምታችሁታል አይ ቲንክ ተለቋል መሰለኝ ና የተወሰኑ ስለ ሱ ፊልም የተሰሩ ማብራሪያዎችን እየተመለከትኩኝ ነበረ ሁልጊዜ የሚያደርጉትን ነገር ያደርጋሉ ሆሊውድ ፊልሞች ውስጥ በነገራችን ላይ እንደዚህ ዊሽክራፍት ዲመን ያለበት ነገር ሲሰራ ትክክለኛ እዚህ ነገር ውስጥ ያሉ ሰዎች ይጋበዛሉ፣ ፊልሙ ሴት ላይ ማለት ነው፣ ለምን አንዳንድ ስፔሎችን እንዲያወጡ። እዚህ ሲነር የሚባለው ፊልም ላይ የምትመለከቱት ፊልም ላይ እቺ ሴት እንግዲህ ፊልሙን ካያችሁት በደንብ እናንተ ታስረዱኝ አላችሁ፣ እኔ አላየሁትም ፊልሙን። ነገር ግን ስለ ፊልሙ የተሰጡ ማብራሪያዎችን ተመልክቻለሁ። ሪል ዊችክራፍት የሚሰሩ ሪል ጥንቁልና አጋንንት ዓለም ውስጥ ገብተው አጋንንትን የሚጠሩ ሰዎች ይጠራሉ። ለምን ፊልሙም የሚመለከቱት ሰዎች የሆነ ነገር እንዲገባባችሁ ይፈለጋል። ምክንያቱም ሰው በጤነኛ አእምሮ ለሆነ ነገር ሱሰኛ ሆኖ ዝም ብሎ ገንዘቡን ስለማያወጣ። ነገር ግን ፊልምን ሰጥተው አንተን ከማዝናናት ባለፈ ዘፈንም ሊሆን ይችላል፣ አንተን ከማዝናናት ከማስደሰት ባለፈ አንተን ባሪያ የማድረግ አንተን አምላኪ የማድረግን ፕላን ስላላቸው ነው ወገኖቼ። እንንቃ፣ ወገኖቼ ሰባት ሰዓት ላይ እነበዛ በሰዓት ነው መጥተ አንተ ውስጥ የሚገቡት። አዎ፣ ሰዓት አላ ገቡ ሁሉ ይታወቃል። አዎ፣ ስገቡ እንዴት ነው እንዲህ እያለ አደላ አስደንግጦኝ ነው የሚገቡ። አስደንግጦኝ ነው የሚገቡ። በሁሉም ሁሉ ጊዜ ደግሞ ሲሰራ ሁሉ ቀን ደሜ ሳይፈሰን አይገባም። ግዴታ አንድ ቦታ ደም መፍሰስ አለባት። ሌላ ወገኖች ቀጥዬ ሌላ የተናገረውን አስደናቂ ነገር አሰማችኋለሁ። አዲስ ሰው ስትተዋወቁ ለፍቅር ግንኙነት ሊሆን ይችላል፣ ለጓደኝነት ሊሆን ይችላል። በስራ በከስተመር ምናምን ብቻ የሆነ ቦታ ላይ አዲስ ሰው ስትተዋወቁ ማንን እንደምትተዋወቁ አታውቁም ወገኖቼ። ወንድ ወይ ሴት ብቻ ነው የምታዩት እናንተ፣ ቀይ አጭር፣ ቢጫ። ከዛ በዘለለ ሰው ምን ይዞ እንደሚመጣ አይታወቅም ወገኖች። ምክንያቱም በጣም በርካታ ሰው ጠንቋይ ቤት ስለሚሄድ በጣም እውነታ ነው ወገኖች። ይሄ እኛ ገር በጣም በርካታ ሰው ጠንቋይ ቤት ምን ይላል እስቲ ይሄዳል በሉኝ ወገኖች፣ ይሄዳል። ድሮ ምናምን እኳ አይደለም ዲስ ዴይስ ዋና ከተማ ላይ፣ ዋና ከተማ ላይ አሁን ጠንቋዮቹን ባይፓርስ ነው የሚሰሩት። ጭስ ምናምን ስለማታ ይሸውዷል እና የእናንተ ስፕሪቹዋል መሆን ወገኖች ብላችሁ ወደ ሃይማኖታችሁ ተመልሳችሁ የሆነ ፕሮቴክሽን ውስጥ መግባታችሁ ግዴታ ነው። አለዚያ ወገኖች ድንገት በምትተዋወቋቸው ምትተዋወቋቸው የምትተዋወቋቸው ሰዎች ጋር ተያይዞ የሚመጣ ብዙ አይነት አስከፊ ነገር አለ። ታዲያ ወንድማችን በጣም በርካታ ሰዎች እሱ ጋር እየመጡ ምን ያሰሩ እንደነበረ አሁንም በጣም በርካታ ሰው ስለሚያሰራ ማለት ነው አንቺ በጣም ነገር ግን ሳም ፒፕልስ ኩላሊትና ልብ ከሆነ ቦታ ነው አስገጠመው። ይመጡት ምን እያልኳችሁ እንደሆነ ይገባቸዋል። ተመልከቱት። ያለንን በደም ላይ ሰራ። በደም ላይ ሲሰራ ከሩቅ አመጣም እዛ ጎረቤት አለው ነው ሀብቱ ወደዛ የሚያሳሱ ነው። በሰው እንዴት አድርጎ በሰውየው ውስጥ ይገባል። መንፈሱ ከተታ በሰውየው ውስጥ ይገባል። ብር ፈላጊ ውስጥ ማለት ነው። ብር ፈላጊ ውስጥ ሲገባ የትም ስፍራ ይወደዳል። የትም ስፍራ ቤት ይወደዳል ማንም ወዶ ሳይም ሰውዬ ስለሚወዱት አንስቶ ብሩን ይሰጣሉ። አንስቶ እያዩ አንስቶ ይሰጣሉ። ገባ ሄዳል። ገባ ሄዶ በሬ ለመግዛት ሲፈልግ ብሩ ሳይሰጥ ብር በሬን ይዞ ይገባ ወይም መቶ ብር ወይም አስር ብር ያሳያል። ሰውዬ ያችን ብቻ እጁን ያስገባል። ከዛ የተነጋገሩ ዋጋን የሰጠ አድርጎ ነው ሰውዬ ማለት ነው። በሬን አንስቶ የሚሰጠው ይዞ ነው ወደ ቤቱ ምንግራው። በዚህ ነው ሀብታም የሚሆን መስተፋቅር የሚባል አለ። ለምሳሌ ሴቶቹን ለመያዝ ሲፈልግ ማር ያመጣና እንድትቀባ ያደርጋል። ያ ሰውዬ ሄዶ ሰላም ይላታል፣ ይጨብጣል። ከዛ ቀን ጀምሮ ያቺ ልጅ ወደደችም ጠላች፣ አንገቷን ቢቆርጣት ራሱ አልፈልግም ቢጅ ብላት ተከትላት ሄዳል። እንግዲህ ወገኖቼ ሙሉ ምስክርነቱን እታች ዲስክሪፕሽን ላይ ያስቀምጥላችኋሉ ገብታችሁ መመልከት ትችላላችሁ። እኔ ለወጣቱ ይበጃል ያልኩትን አንዳንድ ነገር ነው እየቀነጨብኩ እያመጣው እያሳዩዋችሁ ያለሁት። ታዲያ ወጣቶች ይህንን የምነግራችሁ የአጋነንቱ ዓለም እናንተ እንዴት አድርጎ ለማሰቃየት ፕላን እንዳለው እንዴትስ እየሰራ እንደሆነ እንድታውቁ ነው። ሌላው ስለ ኩነኔ ይናገራል። ማልፈልገውን ነገር ያስደርጉኝና ከዛ አዌር ያደርጉኛል። ለምን እንድሰቃ ይላል። ከራሱ አንድ በት ስሙት ወገኖች ከዛ ከፈጸሜ በኋላ እኔ እንዲረዳ እነሱም እንዲያዝኑ ፋጣም ብሎ ከውስጣችን ይወጣ። እዛን ጊዜ እናዝናል ለምን ሰው ወደ አእምሮ ሲመለስ እነሱም ይመለሳል፣ እኔም ስመለስ እናዝናለን። ሆናችሁ አታውቁም ወገኖች? እንደዚህ የማትፈልጉትን ነገር አስደርጓችሁ የማታዩት ይሄ ነው ብላችሁ የማታብራሩት አካል ከጀርባ የሆነ በቃ በሆነ ነገር ወስውሷችሁ ምናምን የሆነ ነገር ከቷችሁ ስትጨርሱ በአይምሯችሁ እንድትሆኑ እንድትነቁ ያደረጋችሁና እኔ ግን በቃ ማልበጅ ሰው ነኝ። በጣም በርካታ ወጣት ወገኖች በኩነኔ እየተሰቃየን ያለው በኩነኔ በጣም እየተሰቃየን ያለው በቃ ራሱንም የጠላ እኔ ብሎ ራሱንም ለፈጣሪው እንደማይገባ አስቦ የሆነች ዋሻ ስር ተወሽቆ ባጋንንት እየተወቀ ያለ በጣም ብዙ ወጣት አለ። ይህንንም ነግራችሁ ወገኖች ሕይወት መንፈሳዊ ነው። መንፈሳዊነት ለእናንተ ማንዳቶሪ እንጂ አማራጭ አይደለም። ልክ ለመኪና ወገኖቼ ሞተር ወሳኝ ነገር ነው አይደል? መኪና ያለ ስፖኪዮ ይሄዳል፣ አይሄድም? እስቲ ይሄዳል፣ ወገኖቼ ይሄዳል። ሞተር ከሌለው ግን መኪና ይሄዳልን? አይድም። ምን በሉ ውስጥ ወገኖቼ አይሄድም። ለምን ሲባል ሞተርና ስፖኪዮ ምንም እንኳን የመኪና ፓርት ቢሆኑም ነገር ግን በፈንክሽን በጥቅም ደረጃ ቅድሚያ ከተሰጠ መጀመሪያ ለሞተር ከዛ ለስፖኪዮ ነው የሚሰጠው ነው። በደንብ አስተውሉ። ህይወታችሁ ላይ ሊጎድል የማይገባ ሊጠፋ የማይገባ አሳት መንፈሳዊነታችሁ ነው ወገኖቼ። ታዲያ ወገኖቼ በጣም ያስደነቀኝ ነገር ተናገረ ማለት ነው። ቀጥሎ ስሙ እራሳችሁ እንዴ የተማሩ ይመጣሉ፣ ከአሜሪካን ይመጣሉ፣ ከአውሮፓ ይመጣሉ፣ እዚህ ከሁሉ በላይ ከአዲስ አበባ አዲስ አበባ ወደ አለም ባንክ ካሉ ሰዎች ሀብታም የተባሉ ይመጣሉ። ለከም እንደሚያደርጉት ይሰራላቸዋል። ምን የሚሰራ የሚፈልጉ ሀብት ከሆነ እንዴት ሀብት እንደሚሰሩ፣ ወደ ትዳር ለመግባት ከፈለጉ የትዳር በር ይነግራቸዋል ስጣሉ ከሰዎቹ ጋራ የከለን ግደልልን ካሉ እሽላል የሚፈልጉ ነገር ይሄን ናይል ብር ነው የሚፈልጉ ይሄ ወርቅ ነው የሚፈልጉ ይሄን ካለ እሱን ካመጡላት መንፈስ ሄድና አንቆ ማለት ነው ሰዎቹን እዛ ያስቀራል። ይሄ ድንገት አደጋ ሞት የሚባል ሰምታችሁ ከሆነ እንዲህ አይነት ማለት የመናፍስ ተሰራሉ። አንዳንድ ሰው መንገድ ላይ እየሄደ በእንቅፋት የሚሞቱ ሰዎች ያጋጥማችሁ ከሆነ ይሄ ምንድነው? የመናፍስ ተሰራል። ክልን ይገላለሁ ካለ ቤት ውስጥ ጦኜ እዛ አንቆ ሲገሉ በንጋታ ሰዎች የሚንሆኑ ተኝቶ ኮሞቷል ነው የሚሉ ግን መንፈስ ነው አንኩ። አሁንም አስተውሉ ወንድሞቼ፣ እናቶቼ፣ የምወዳችሁ ወጣቶች፣ ቤተሰቦቼ አገሪቷ ላይ ኢትዮጵያ ላይ ራሱን እንደ ንጉስ የሚቆጥር ገዢ ነኝ የሚል መንፈስ አለ። የአጋንንቱ አለም መንፈስ ይሁላችሁ። ኒውትራል የሚባል የለም። በነገራችን ላይ ኒውትራል የሚባል ሰው የለም። አይዘር ፖዘቲቭሊ ወይ ኔጌቲቭሊ ቻርጅድ ናችሁ። ወይ ለፈጣሪያችሁ ተገዝታችሁ በዛ ቁጥጥር ውስጥ ትሆናላችሁ፣ አሊያም ደግሞ በዚኛው መሀል ላይ እኔ ምንም ያልጸልምም ቤተክርስቲያን መስጊድ ምናምን ብዙ ያው መንፈሳዊ የሚል ወጣት በዝቷል እኮ አሁን ወገኖቼ። በዚህ ዘመን ይሁላችሁ፣ አይደለም ሰርታችሁ ተምራችሁ ጨርሳችሁ አግብታችሁ ወልዳችሁ የሆነ ነገር አድርጋችሁ እንዲሳካላችሁ ይቅርና ሳህናችሁ ላይ የቀረበውን ምግብ አንስታችሁ ለመጉረስ ከአምላካችሁ ዘንድ እርዳታና ጥበቃ ሊደረገላችሁ ይገባል። ምክንያቱም እናንተን ለማጥፋት እየሰራ ያለው የመንፈስ አካል ብዛት የሚብራራ አይደለም ወገኖቼ። ስለዚህ እኔ ምንም ችግር የለውም የሚል አይነት ወጣት እንዳትሆኑና ነገር ግን ቆፍጠን ያለ አምላኩን የሚወድ ለአምላኩ የሚገዛ አጋንንቱን አለም የሚያሸብር የሚፈራ ሳይሆን አሳዶ እንዷም የሚያጠፋ ዲመን ስሌየር እንድትሆኑ ነው ፍላጎቴ ማለት ነው። እንግዲህ ሙሉ ምስክርነቱን እታች ዲስክሪፕሽን ላይ አስቀምጬላችኋለሁ። ገብታችሁ ተመልከቱት። ለኮርሳ በዳዳ ጸጋውን ያበዛ ፈጣሪ ካለበት ቆሻሻ ዓለም አውጥቶ ለሱ ዓላማ ይጠቀምበት ዘንድ የለየው እግዚአብሔር ለእኛም ባለንበት ውጣ ጸጋውን ምሕረቱን ፍቅሩን ያብዛልን። አሜን። እስከዚህ ድረስ ከቆያችሁ እንደነዚህ አይነት አስተማሪ ቪዲዮዎች የሚመቿችሁ ከሆነ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑን። እዚጋ ያሉትን ቪዲዮዎች ተመልክቷችሁ ጊዜ ካላችሁ። እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።